ኤፊ ፍፄ ቡራ ቡራ፣ ግን ማለት ነው እዚህ ኮራ ጀነን ብለህ ከነ ፍፄ ጋ ከነ ኤፋ ጋ እንደዚህ ፈታ ዘና የምትለው ጉድህን አላየህም? እንደዘ ዛሬ ጨረቃ ይዛ የመጣችውን ነገር አላየህም? ጉድህን አላየህም? አልሰማክም ማለት ነው አደለ? አዎ፣ መሆን አለበት እንጂ እንደዚህ ተረጋግተህ እንዴት ነው ከእነሱ ጋር ፏፈሽ እያልክ ትገኛለህ? ጨረቃዬ ደግሞ እንደምታያት የማንን ሸበላ አቅፋ እንደመጣች አላውቅም። ዛሬ ደግሞ አንድ ቆንጆ ነገር ይዛ መታለች። ለማንኛውም ውዶች፣ የማሮች የጓደኝነት ጥግ ኤፋ ኤፍሪና ፍፄ ፏፈሽ እያሉ ቲክቶክ ስቶሪ ላይ አግኝቻቸው ነው። እሺ፣ የጓደኝነት በጣም የሚዋደዱ በጣም በጣም የሚግባቡ አብሮ አደጎች፣ ውርጥ ምርጥ የሆኑ ጓደኛሞች ናቸውና በኤፋ ስቶሪ ላይ አግኝቻቸው ነው። ኤኒዌይስ ዘፈኑ ማለት ነው እንትን ነው፣ ምን ልበላችሁ፣ ቅኔ ነገር ነው እ አወሩ አወሩ ምንም አላመጡ ምናምን ነው የሚለው። አይ እኔ ዛሬ ዘንድሮ፣ ለማንኛውም እኔ ያው አልገባኝም ግን ፎቶ ብቻ ደስ ስላለኝ ይዤ መጣሁት። ደግሞ ወደ ሌላ እንዳትወስዱብኝ እናንተ መቼ ምኔ ነገር ይጸናብኛል። አንቺ ነገረኛ ምናምን ነገረኛ። ስለ ዘፈኑ አላብራራላችሁም፣ ምክንያቱም ደግሞ እኮ በፊት ለፊት መታው እንኳን አይናገሩኝም። አካውንት እየቀየሩ ነው ሰሞኑን በሀይሚ ምክንያት፣ ማለት ያው በተናገርኩት ማለት ነው ስለ ሀይሚ ስለ ብሩኬ በተናገርኩት ምክንያት እየመጣችሁ እንግዲህ ኝኝኝ የምትሉብኛላችሁ እና ውሃ ጠጡ፣ ጋይሶች ውሃ እንዳይጠማችሁ ውሃ ጠጡ። እውነት መናገር ችግር ከሆነ ምንም ማድረግ አይቻልም። ኤኒዌይስ የሃይሚጌ ጉዳይ ማለት ነው። የማን ነው የዛሬው ፎቶ ጉዳይ? አንዳንድ እህቶቼ የ የብሮኬት አንኮል እንደሆነ ሹክ ብላችሁኛል። በጣም ቴንኪው። በጣም አመሰግናለሁ የኔ ማሮች፣ እውነት ለመናገር እንዴት እንዳልመጣልኝ አላውቅም። እንዲህ ሃይሚ የትማ፣ ትላንትናም መልሳ እንዴት ነው ነገሩ? አይ ለነገሩ ሃይሚ እኮ ችግር የለባትም። ህዝቤ ሲንጫጫ ደስ ይላታል። በቃ ጭር ሲል አልወድም ነበር ማለት ያንቺን፣ ሰመማ እያልኩ ነበረ። ግን ግን የዛሬው የብሩኬ ተንኮል እንደሆነ ሰምቻለሁ። ብሩኬ የሆነ ነገር አጥምዶላታል። ስለዚህ ዛሬ ግን ቀኑ በጣም ረዝሞብኛል፣ በነገራችሁ ላይ ማለት ነው። በጣም ረጅም ቀን ነው የሚሆንብኝ፣ ምክንያቱም የሚሆነውን ነገር ለማየት እና ለመስማት ማለት ነው። እና ደህና ሆኖልኝ እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ላግኛችሁ በኋላ ስመጣ ቪዲዮ ሲለቀቅ አሁን ቪዲዮ እስኪለቀቅ ድረስ ከሀገር ልወጣ ነው። ከሀገር አይደለም ከሰፈር ልወጣ ነው። ስለዚህ ያው ማታ ነው የምንገናኘው ማለት ነው እና ቅድም ላይቭ ላይ ሆኜ አንዳንድ ልጆች መጥተው ብሩኬ ነው፣ ሃይሚ አይደለችም ዛሬ ፕራንክ የምታደርገው ብሩኬ ነው ምናምን ያላችሁኝ ያላችሁ፣ ዞሮ ችግር የለም ማንም ይሁን ምን ብቻ በሰላም ይምጡልን ብቻ። ታይሚን ፕራንክ አደረገሽ ብላችሁ አትሳደቡ። ብሩኬን ፕራንክ አደረገ ብላችሁ አትሳደቡኝ። አልሳደብም፣ መተቼትም አልችልም። ምክንያቱም ይህ ስራ ነው የሚያስተቻ አይደለም። በቃ ስራቸው ነው ይስሩ። ደህና ሁኑልኝ ባይ ባይ።